በል ጎንደር ማለት አሁን ነው! ሸቃሊቶችዬ ዬ ጉዳችን ፈላ እንሆ፣ ጽዳት በሪሞት ተጀመራላችሁ። እውነት ነው የምላችሁ። ይህም ቪዲዮ ሳየው ማመና ያቃተኝ፣ ምን እየተፈጠረ ነው? እስኪ የገባችሁ ካላችሁ አስረዱኝ ማለት ነው። እኔ አልገባኝም፣ እውነት፣ እኔ አልገባኝም። እኔ እውነት ሪሞት ነው ወይስ ምንድን ነው ነገሩ? አሰላሙ አሌይኩም ወረህመቱላህ በረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱ ልላህ ነጋሁል ሰላም ነው በያላችሁ በሰላማቸው ብዙ ተደረፈ። ውድ ቤተሰቦቼ የመወዳቸው የማከብራቸው ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እላችኋለሁ። ወድ ቤተሰቦቼ እንግዲህ የዛሬው ቪዲዮ እውነት እውነት ለመናገር በጣም አስገርሞኛል፣ አስደንቆኛል ማለት ነው። እንግዲህ እናንተም አይታችሁት ከሆነ አላቅም ምን እየተፈጠረ እንደሆነ ግን በግልጽ አልገባኝም ማለት ነው። ዘመኑ እንግዲህ የቴክኖሎጂ ዘመን ነው። ይሄ ነገር ሊሆን አይችልም ማለት ከባድ ነው። እንግዲህ የሰው ልጅ ሰው ላይ ህይወትን መዝራት ብቻ ነው የቀረው ማለት፣ ነፍስን እንዳንሞት ነፍስን ማትረፍ ብቻ ነው የቀረው እንጂ ሁሉ ነገር ያው እንግዲህ ጊዜው ቴክኖሎጂ ይረቋል። እና ይሄ ነገር ለምን ተፈጠረ? በሪሞት ጽዳት ለምን ሆነ? አይሆንም ብዬ ለማለት ይከብደኛል ምክንያቱም የሆነ ሾርት ቪዲዮዎች ላይ እንትን ስትሉ አይታችሁ ከሆነ ማለት ነው። ብዙ ጊዜ እንትኖች ሮቦቶች ይሰራሉ ማለት ነው። እርሻ እያርሳሉ አረ ብዙ ነገር የማይሰሩት ነገር የለም። ምግብ ይሰራሉ፣ ሁሉ ነገር ይሰራሉ። እና እነሱን አይቼ በጣም መገረም ነበርኩ። እውነት አሁን ይሄ ነገር ነገሩ ለምን አይሰራም? ምክንያቱም አሁን እነሱ ልክ በቃ አሁን ለምሳሌ ይሄ ያኔ የጁስ መፍጫዎች፣ የቡና መፍጫዎች የመሳሰሉ ነገራቶች ማንኛውም መኪና ልብስ ማጠቢያ ምናምን እንደሚሰራው እነሱም ያው ልክ እንደዛው እንትን በኤሌክትሪክ ነው የሚሰሩት ማለት ነው። በኤሌክትሪክ ስላችሁ ያኔ በቻርጀር ይሰራሉ ማለት ነው። እነሱም ልክ እንደዛ ነው የሚንቀሳቀሱ። ያው እነሱ የሚሰሩት እንደዛ ነው እና አሁን ይሄ ነገር እንደነሱ ልክ ሮቦቶቹ እንደሚሰሩት ይሄም ነገር እንደዛ ነው ወይ እውነቴን ነው የምላችሁ። እኔ እኮ አልገባኝም ማለት ሳየው በጣም ነው የተገረምኩት። እና ኮሜንታተሮችን ደግሞ ሳያቸው ሁሉም እንደኔ የተገረመው ነበር። እና አንድም የገባው ሰው አላየውም። እና በጣም ነው የገረመኝ። እውነት ነው ይሄ ነገር እውነት ነው ወይስ ቅንብር ነው? ይሄ ነገር ቅንብር ሊሆንም ይችላል፣ ግን ላይሆንም ይችላል። ግን ቅንብር ነው ብዬ ሙሉ በሙሉ አላመንኩም። እንዳልኳችሁ ሮቦቶች እየሰሩ ነው። ስለዚህ ሮቦቶችን የሰሩ ሰዎች ይሄንንም ያው በሪሞት መስራት ምናልባት ያው እዚህ ሄድነ እናቃለው እንደዛ አድርገው ሊሆን ይችላል። ይህንን ቴክኖሎጂ ያው እንግዲህ ጊዜው ረቋል እና ይህ ነገር ያቅታቸዋል አልለም። ለሰው ልጅ የሰውን ልጅ መፍጠር ብቻ ነው ያቃተው። የሰውን ልጅ መፍጠርም ማጥፋትም የሚችለው አላህ ስብሓን ታላ ብቻ ነው። ይሄ ብቻ ነው የቀራቸው ማለት ነው። ሁሉ ነገር ያው ታውቃላችሁ እየተሰራ ነው፣ እኛ አናቀም እንጂ እኛ የማናቀው ነገር እንጂ በጣም አስገራሚ አስገራሚ ነገራቶች እየተፈጠሩ ነው ማለት ነው። እናላችኋለሁ አሁን ይሄንን ነገር ብዙ ጊዜ ሮቦቶችን ሳይ ማለት ነው፣ ወደፊት የሰው ልጆች ስራ ያገኙ። እውነቴን ነው የምላችሁ፣ ወደፊት የሰው ልጆች ስራ ያገኙ። ምክንያቱም እያንዳንዱ ሰው ሮቦቶች በትክክል ከሰሩ እንዲሁም ደግሞ እንደዚህ አሁን ጽዳት የመሳሰሉ ነገራቶች ምንም አይነት ነገር በሪሞት የሚሰራ ከሆነ የሰው ልጅ ከሰው ልጅ ጋር ምን አዳረቀው? እውነት እኮ ነው። የሰው ልጅ ባህሪ አሁን ሰራተኛ ጋር መጨቃጨቅ ምናምን ምን አዳረቀው? አያዳርቃቸው ማንም ማለት ነው። ለማለት የፈለግኩት ሰራተኛ ይፈልጉ፣ ወደፊት ስራ አጥ ሰው ይበዛል ማለት ፈልጌ ነው በአጭሩ ማለት ነው እና አሁን በተለይ አረብ ሀገር እንደዚህ አይነት እንደዚህ አይነት የሚያጸዳ ሪሞት ቢገኝ ማለት ነው። አንዲት አንዲት መዳብ ሰራተኛ አትፈልግም። እንዴት ከሰራተኛ ጋር 24 ሰዓት ነው ያጨቃጨቃት። በሪሞት ጽፍት ጽፍት አድርጋ ትወጣለች። እንዴት እውነት ነው ብላችሁ ይሄማ ነገር እውነት ከሆነ ማለት ይሄ ነገር እውነት ከሆነ እንግዲህ ሻቃሌቶች አለቀላቸው ነው ያልኩት። በነገራችን ላይ አላህ ሱብሃነ ወተዓላ ነው የሚረዝቀን ጤና ከሰጠን እዚህ ባንሰራ ሀገራችን እንሰራለን። ያው ሀገራችን ነገሮች ባይሆንልን የወጣ ነው። ብዙ ጊዜ ሀገራችን እንሰራለን ብለን እናስፈራ የምናላግጥበት ና ሆን የምናስፈራራበት ነገር አለና እነሱ አስገድዶ አላመጡ ሀገራችን አልሳካልም ብሎ አልሆንላችሁ ብሎን ሀገራችን ያለው ሰው እንኳን ሀገር ለቆ እየወጣ ነው። የኑሮ ውድነት አላስቀምጥ ብሎት፣ እኛ እንኳን በሀገራችን እንትን የምንል ሰዎች አይደለንም ማለት ሀገሬ እሰራለሁ ሀገሬ እሰርችን ለወጣለው ለማለት ብቻ እየሰራ ሰው ይለወጣል፣ የትም ቢሆን ግን ከባድ ነው ሀገራችን። ምክንያቱም ሰርቶ ሰርቶ የታክሱ የምኑ የምኑ እየሰራ ያለው ሰው ራሱ መኖር አልቻለም። አንደኛ ስራ ስራ አጦ በስቷል፣ ደሞዝ ደና አይከፈልም፣ ብቻ የቤት ከራ፣ የኑሮ ውድነት ሁሉ ነገር ሰውን በጣም እንትን አድርጎታል። እና እኛ ሀገራችን ሰርተን እንለወጣለን ብለን የምንኮራበት አይነት ሁኔታ የለም። ግን ዞሮ ዞሮ ሀገራችን መሄድ እንሄዳለን ዞሮ ዞሮ መሄዳችን መጭቀራ መግባታችን አላህ ስብን ታላ እንግዲህ ለእኛ ያለው አላህ በረዘቀን አላህ በአብቃ ቃልን ተብቃክተን እንኖራለን ማለት ነው። እና ያው ርዝቃችን ያለው በአላህ እጅ ነው፣ በማንም እጅ አይደለም ማለት ነው። ጤናችን እስካለ ድረስ እንደምንም ሰርተን እንኖራለን ብያስባለው። ግን እውነት ይሄ ነገር ማለት ነው ይሄ ቴክኖሎጂ አሁን እውነት ይሄ ሪሞት የጽዳቱ ልክ እንደዛው ለመገየት ይጠቀለ ተለያየ ነገር አሁን አይታችሁ ከሆነ እነዛ በሰው ምስል የተሰሩት ይሰራሉ። ምግብ ጽድት አድርገው ነው የሚሰሩት። ወላ ምግብ ሲሰሩ ይቻለሁ አይታችሁ ከሆነ እናንተ ማየት በእርግጠኛ አይታችኋል፣ ቪዲዮ ላይ ምግብ ጽድት አድርገው ነው የሚሰሩት። እና አሁን እነዛን ነገር እየሰሩ እነዚህ አሁን ያየ ነው ሪሞት እንደዛ የሚያጸዳ ከሆነ ሰራተኛ ይፈልጉ እና የወደፊት ወደፊት ስራ አጡ ብዛት በጣም ስፍር ቁጥር አይኖረው ለማለት ያክል ነው። ግን እውነት ለመናገር ሳየው ቪዲዮ በጣም ተገርም ያለው ማለት ወደፊት እሱ ከመጣ ሰራተኛ አይፈልጉም አረቦች። ስራ እናጣለን ብዬ ምናምን አሳስቦኝ ሳይሆን እሱ አላህ ያለው ነው የሚሆነው። ያ ቴክኖሎጂ እስኪስፋፋ ድረስ እኛም አላህ ስብሀኑ ተዓላ ለራሳችን የተሻለ ኑሮ፣ የተሻለ ህይወት ይሰጠናል። እንሻአላ ግን የሆነ በቃ እንትን ማነው እንደዚህ ጊዜው ባደገ ቁጥር ያው ሰዎች ይህን ነገር እየተጠቀሙ የሰው ልጆችን አይፈልጉም፣ ሰራተኛ አይፈልጉም ማለት ነው። አሁን መኪና ራሱ አንዳንድ ቦታ ላይ መኪና ራሱ በእንደዚህ በሪሞት እየተረዳ ነው ማለት ነው። ያኔ ያለ ሰው ማለት ነው። አስባችሁታል? መኪናዎች እንደዚህ በሪሞት የሚሰሩ ከሆነ ሹፌሮች ስራ የሚያጡት ሹፌሮች አስባችሁታል? በጣም በርካታ ሹፌሮች ሰዎች ናቸው በሽፍርና ስራ የሚተዳደሩትና እንደዚህ ከሆነ አስባችሁታል ስንት ሹፌሮች ናቸው ስራ የሚያጡት? እና በቴክኖሎጂ በእንደዚህ አይነት ሁኔታ ሲረቅ የሰው ልጆች ስራ ያጣሉ። እና እናላችኋለሁ ጥበቦችዬ፣ ለማንኛውም ቪዲዮ ሳይበጣም በጣም በጣም ይገርም ያለው ባዛ ይብ ሀቂቀት ማለት ነው። ያው ሙሉን አላስገባሁት ምክንያቱም ማስገባ ስለማልችል ማለት ነው። የሰው ቪዲዮ መጫነ ያው አስመርሮኝ አላችኋለሁ። የሰው ቪዲዮ ችግር ነው፣ ያኔ ሙሉ በሙሉ እንዳላስገባላችሁ ለዛ ፈርቼ ነው ማለት ነው ያላስገባሁት እና። እውነቴ ነው። ሙላችሁ ሙሉውን ቪዲዮ ቢያስገባው በጣም ትገረማላችሁ። ሀቂቀት ነው በቃ እንዴት እንዴት አድርጎ እንደሚያጸዳ በቃ አይታችሁታት ጀምሮ፣ ከዛ ደግሞ ጽዳቱን ጭርስ አድርጎ መጥረግ ይጀምራል ማለት ነው። እንግዲህ ሪሞት ነው አሉ የሪሞት ዳት ነው አሉ አላው ሰላም ለማንኛውም እንግዲህ አላስፋታላ እንግዲህ ደግ ደግን ያሳየን ደግ ደግን ያሰማን ማለት ነው ያው እንግዲህ ያው እድሜ ከሰጠን ጤና ከሰጠን የማናየው ነገር አይኖሩም። ገና ብዙ እናያለን። ለማንኛውም በማንኛውም አላህ ሱብሐነሁ ወተዓላ ያኖረን ማለት ነው። ውድ ቤተሰቦቼ፣ በያላችሁ በሰላማችሁ ብዘት ይበለልኝ ማለት ነው። እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ በያላችሁበት አላህ ይጠብቃችሁ። ቅመሞች፣ እየበርቱ ጠንክሩ ማለት ነው እንግዲህ ያው ረመዳንም ያው ምንም ሳናቀው እየሄደ ነው። ስብሓንላህ በጣም በጣም የዘንድሮ ይለያል። ወላህ የዘንድሮ ይለያል ማለት ነው። ምንም ሳናቀው በቃ ሄደ ማለት ነው። ስብሓንላ አሁን የቀሩት በጣም ጥቂት ቀናቶች ናቸው። አላህ ስብሓን ታላ እንግዲህ ጾመው ጾማቸውን ከተቀበላቸው ከደጋግ ባሮች አላህ ይመዝግበን። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ረሕመቱላ አበረካቱ